አንደኛ ምቾት የሌለውና ልካችን ያልሆነ ጫማ ማድረግ። በጣም ጠባብ የሆነ ሶሉ ደረቅ የሆነ አሰራሩ የተጣመመ ተረከዙ ትልቅ የሆነ ወይም ታኮ ጫማ፣ እንዲሁም የተሰራበት ማቴሪያል ጥሩ ያልሆነ ጫማ አዘውትረን ማድረግ ዋነኛና ቀዳሚው እግራችን የሚያበላሸው ነገር ነው። እንደዚህ አይነት ጫማዎችን በተደጋጋሚ ማድረግ እግራችን እንዲጠቁር፣ እንዲላላጥ፣ ጥፍራችን እንዲጎዳ፣ እንዲያብጥ እንዲሁም ከዚህ አልፎ የነርቭና የጡንቻ ችግሮችን ያመጣብናል። ስለዚህ ጫማ ስንመርጥ ስፋቱ መቶ በመቶ ልካችን የሆነ እርጥበትን መምጠጥ የሚችል ሶሉና ተረከዙ ለስላሳና ምቾት ያለው እንዲሁም ጥሩ ኳሊቲም ባለው ማቴሪያል የተሰራ ጫማ ማድረግ የእግርን ውበት ከመጠበቅ በላይ ለእግራችን ጤንነትም አስፈላጊ ነው። በተጨማሪም ታኮ ጫማዎችን በፍጹም እየደጋገምን ቀን በቀን ማድረግ የለብንም በተለይም የምንቆምና የምንራመድ ከሆነ ሁለተኛ በባዶ እግር መራመድ በባዶ እግር መራመድ ሁለተኛው እግርን የሚጎዳ ተግባር ነው የምንራመድበት መሬት ሸካራና ቆሻሻ ስለሚሆን እግራችን እንዲሰነጣጠቅ እንዲደርቅ እንዲቆስልና እንዲቆሸሽ ያደርጋል በተለይም ቁጥር አንድ የተረከዝ መድረቅና መሰነጣጠቅ መንስኤ በባዶ እግር መራመድ ነው ስለዚህ ሁሌም ቢሆን መሬት ከመርገጣችን በፊት ጫማ ማድረግ አለብን። ቤታችን ውስጥ ስንሆንም ደረቅ ያልሆነ ነጠላ ጫማ ማድረግ ወይም ደግሞ መሬቱን በደንብ አጽድተን የጨርቅ ምንጣፋ አንጥፈን እዛ ላይ ያለ ጫማ መራመድ እንችላለን። ሶስተኛ ንጽህናን አለመጠበቅ። እግራችን በንጽህና አለመያዝ የተለያዩ ችግሮችን ያመጣል። ለምሳሌ እግራችን ቆሽሾ ላብስ ያልበን ፈንገስ እንዲራባ ምቹ ሁኔታን በመፍጠር ኢንፌክሽንን ያመጣብናል። ከዚህ በተጨማሪም ዋነኛ የመጥፎ ሽታ መንስኤም ነው። ስለዚህ በቀን በቀን እግራችንን ታጥበን ማድረግ፣ ያደረግነውን ካልሲ አለመድገም እንዲሁም ያደረግነውን ጫማ አናፍሰን ማጽዳት ይኖርብናል። አራተኛ ሞይስቸራይዝ አለማድረግ። የእግራችን ቆዳ ከየትኛውም የሰውነታችን ክፍል በበለጠ ለድርቀት ይጋለጣል። እግራችን ላይ ድርቀት ሲኖር ደግሞ ስንራመድ እና ስንቆም በጣም ጫና ስለምናደርግበት እየተለጠጠ ይሰነጣጠቃል። ይህም ስንራመድ ህመም ይፈጥራል። እንዲሁም ሊቆስልም ይችላል። ስለዚህ በቀን በቀን እግራችንን ከታጠብን በኋላ ወፍራምና ቆዳን በደንብ የሚያለሰልስ ማለስለሻ ተቀብተን ካልሲ ማድረግ አለብን። አምስተኛ ኤክስፎሊት አለማድረግ የሞተ ቆዳችንን በአግባቡ ካላነሳ ነው ቆሻሻን ይሰበስባል። የምንቀባው ነገር በሙሉ በቀላሉ እንዳይዘልቅ ያደርጋል። እግራችን ሸካራና አመዳም እንዲሆንም ያደርጋል። ስለዚህ ቢያንስ በሳምንት አንድ ጊዜ እግራችንን በውሃና በኤብሰም ጨው ዘፍዝፈን በትክክለኛው ኤክስፖሌተር የሞተ ቆዳችን ማንሳት አለብን። ተጨማሪ ማስተዋል ያለብን ነገር ከልክ በላይ ኤክስፖሌት ማድረግ ቆዳን ሊጎዳና ሊያቆሰል ስለሚችል ጥንቃቄ ማድረግ አለብን። በትክክለኛው መንገድ በቤት ውስጥ ኤክስፖሌት ለማድረግ እና ፔዲኪር ለመሰራት ከፈለጋችሁ ደግሞ ሙሉ የተብራራ ቪዲዮ ሰርቼላችኋለሁ፣ እሱን ማየት ትችላላችሁ። ስድስተኛ፣ ጣቶቻችን መሃል ላይ እርጥበት ሲኖር ቶሎ አለማድረቅ። እግራችንን ታጥበን ወይም ለረጅም ሰዓት ውሃ ላይ ቆይተን ስንጨርስ ወዲያውኑ ውሃውን ከእግራችን ላይ በተለይም ደግሞ ከጣቶቻችን መሃል ላይ ካላደረቅነው ፈንገስ እንዲራባ ምቹ ሁኔታን ስለሚፈጥር ቆዳችን እንዲቆስል አሊያም ኢንፌክሽን እንዲፈጠር ያደርጋል። ስለዚህ እግራችንን ውሃ ከነካው በኋላ ወዲያውኑ ማድረቅ፣ እንዲሁም ማለስለሻ ስንቀባም ጣቶቻችን መሃል ላይ መቀባት የለብንም።